ጤና ይስጥልኝ ክብራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደሴነኝ አብራችሁን ቆዩ። የሀረር ገናናነትን የሚመጥን የልማት ስራ መሰራቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በክልሉ እየተከናወኑ የሚገኙ የልማትና የቱሪዝም የኮሪደር ስራዎችን ተዘዋውረው ተመልክተዋል። ገዛኸኝ አራጌና ሲሳይ ዘሪሁን ዘገባውን አዘጋጅቶታል፣ ሲሳይ ዘሪሁን በተከታይነት ያቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል እየተከናወኑ የሚገኙ የልማት ቱሪዝምና ኮሪደር ስራዎችን ተዘዋውረው ተመላክተዋል። በጉብኝታቸውም በቀደማዊ ትመ ቤት ጽህፈት ቤት ተገንብቶ አገልግሎት በመስጠት ላይ በሚገኘው የሐረር ዱቄት ማቀነባበሪያና የዳቦ ፋብሪካን እንዲሁም በማኑፋክቸሪንግ ዘርፍ በአማሪሻ ኢንዱስትሪ ዞን እየተከናወኑ የሚገኙ የማስ ኢንጂነሪንግ ጉብኝት ስራዎችን ተመላክተዋል። የሐረር ዱቄት ማቀነባበሪያና ማምረቻ በቀዳማዊት እማ ጽህፈት ጽፈት ቤት ሐምሌ 2015 ተቋቁሞ በከፊል ስራ የጀመረ ሲሆን በአሁኑ ሰዓት ለበርካታ ወጣቶች የሥራ ድል መፍጠር ችሏል። ከዚህ በተጨማሪም ከመንደመር ትውልድ መጽሐፋቸው ሽያጭ በተገኘ በ178 ሚሊየን ብር ወጪ የተገነባው የሐረር ኢኮ ቱሪዝም ፓርክንም ተዘዋውሮ ተመላክተዋል። በፓርኩ የክልሉ ትልቅ ቱሪዝም መስህብ የሆነውን የጅመ ማብላት ትርኢትንም ታድመዋል። ፓርኩ ሁለት ነጥብ አራት ሄክታር መሬት ላይ ያረፈም ሲሆን በተለይም ለጅማ ብላት ትርኢቱ ምቹና ሳቢ ተደርጎ የተገነባ ሲሆን ፓርኩ በውስጡ አምፊ ቲያትር፣ ማንበቢያ ስፍራዎች፣ ጋለሪዎችና እንዲሁም ሙዚየሞችን ያካተተ ነው። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጉል አለም አቀፍ ቅርስ የውስጥ ለውስጥ መንገዶች ልማትን እንዲሁም የኑር ፕላዛን እና ግንባታ ላይ የሚገኘውን የአባድር ፕላዛን ጎብኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በክልሉ እየተሰሩ ያሉ ልማት ስራዎች የሀረር ከተማን እድገት የሚመጡ ስለመሆናቸውም እንዲህ ይገልጻሉ። የእድገት እንቅስቃሴ ሂደት ነው። በአንድ ጀንበር የተሟላ ነገር ማየት አይቻልም። ሀረርጌ ዛሬ ሁለት ዓመት፣ አንድ ዓመት ተኩል፣ ሁለት ዓመት ገደማ መጥቼ ነበረ። ሀረር ያኔና ሀረር ዛሬ ሁለት የተለያየ ሀገርነ ማለት ነው። በጣም ጸድታለች፣ ግሪነሪው ይታያል። ቤቶች ትንሽ ሊፍታፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሀረር ሰምተን ሀረር ስንመጣ ምናየውና አሁን ደግሞ ሀረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነው። ከጉበኛቸው የልማት ስራዎች መካከል በክልሉ ድሬ ጥያራ ወረዳ የሚገኘው የድሮ መንደር አንዱ ሲሆን የድሮ መንደሩም በክልሉ በሌማት ትሩፋት መርሐ ግብር የሚከናወኑ ስራዎች አካል ሲሆን፣ ለበርካታ የአካባቢው ወጣቶችም የስራ እድል የፈጠረ መሆኑንም ጠቁመዋል። አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያክት በሊማት በሌማት አስራ ሶስት ትርጆች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 205 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል ሁለት አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ የጠየቁ ነው ያሉት እና ወጣቶች ተደራጅተው በሌማ ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። በማኑፋክቸሪንጉ ዘርፍ በክልሉ እየተመረቱ የሚገኙ ሀገር በቀል ውጤቶች ወጪ ቆጣቢ በሆነ መልኩ ግንባታቸው እንዲከናወኑ ያስቻለና ለአጎራባጭ ክልሎችና ከተሞች ጭምር የሚጠቀም ስራዎች መሰራታቸውን ጠቅላይ ሚኒስትሩ ገልጸዋል። ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያውቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሐረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሐረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ ገበያው ስላለ ኦልሬዲ ሙያው ደግሞ እየተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ቅድም እንዳልኩት መልእክቴ እንስራ ነው ከስራዎች ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት፣ በጭቅጭቅ፣ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐረር ከተማ በነበራቸው ቆይታም የታላቁ ረመዳን ጾምን ምክንያት በማድረግ የተዘጋጀ የኢፍጣር ስነስርዓትም ታድመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል እየተከናወኑ የሚገኙ የልማት ስራዎችን መጎብኘታቸው ይታወሳል። ይህንን አስመልክቶም ጠቅላይ ሚኒስትሩ ተስፋና አቅጣጫንም አስቀምጠዋል። ፍቃዱ በላይ ተጨማሪውን ያቀርበዋል። የአመራር ቁርጠኝነት ሀረርን በዋናነት የቀየራት የአመራር ቁርጠኝነት ነው። አመተ በገቢያቸው ከሌሎች ያነሰ ነው። ለስራው ያዋሉት በጀትም ዝቅተኛ ነው። ቀሪውን ያሟሉት አመራሩ ቁርጠኛ ሆኖ ቀን ክሌት መመስራትና አቅሙን አማጠው መጠቀም ነው። ሌሎችም ከዚህ መማር አለብን። ታሪካዊ ሀብትን አውቆ ማልማት ሀረርና አካባቢዋ ከሺህ ዓመታት የዘለለ ታሪካዊ ሀብት አላቸው። ይህንን ሀብት በማወቅና በመለየት ለጉብኝት ምቹ አድርገውታል። መንገድ ተሰርተዋል። ሙዚየም ተገንብተዋል። የአካባቢውን ንጽህና የመጠበቅ ስራም እየተሰራ ነው። ይሄ ለሌሎችም ትምህርት የሚሆን ነው። ጥንታዊ አካባቢን አናቦ ማዘመን የሺህና የመቶ ዓመታት ታሪክ ያላቸው የኢትዮጵያ ከተሞች እንዴት መቀየር እንዳለባቸው ሀረር ተምሳሌት ናት። ጀጎል ተለውጠዋል። የውስጥ ለውስጥ መንገዱ ተዘርግተዋል። ግንቡን ለመጠገን የተሰራው ስራ፣ የመብራት ስራው ጥንታዊ ከተማ የወዳደቁ ቤቶች መከማቻ እንዳይሆን እየተሰራ ያለው ስራ ጀጎልን ሁሌ አዲስ እንድትሆን አድርጓታል። ያረጁና ያፈጁ ከተሞች እንዴት እንደሚቀየሩም መማሪያ ነው። አካባቢያዊ ልዩ ጸጋን ለቱሪዝም መጠቀም ሀረር ሰዎችና የዱር እንስሳት ተግባብተው የሚኖሩባት ከተማ ናት። ለዚህ አንዱ ማሳያ የጅብ ትርኢት ነው። ከመቶ ዓመታት በፊት ጀምሮ ሀረርን የጎበኙት ጸሐፍት ይህንን ትርኢት አድንቀው ጽፈዋል። ይህንን ትርኢት ወደ ዘመናዊ የቱሪስት መዳረሻነት ለመቀየር በመደመር ትውልድ መጽሐፍ ሽያጭ መነሻነት የጅብ ትርኢት ማሳያም አንፊ ቲያትር በሐረር ተገምተዋል። በየአካባቢያችን ያሉትን ልዩ ጸጋዎች በዚህ መንገድ ነው አውቀን ማልማት ያለብን። ለኮሪደር ስራ አካባቢ እውቀትን መጠቀማቸው፣ በአንዳንድ ከተሞች የኮሪደር ልማት በውድ ዋጋ የሚገኙትን የመንገድ መብራቶች ሀረሮች በአካባቢያቸው በማምረት በርካሽ አግኝተዋቸዋል። መንገድ መብራትን ለመጠገን ያለውን ችግር በሚፈታ መልኩ ሀረሮች የመንገዶቻቸውን መብራቶች በርካሽና በተሻለ መንገድ ሰርተዋል። ስራን ውድ የሚያደርገው ሀብትንና እውቀትን በሚገባ አለመጠቀም ነው። በአካባቢ ጸጋ፣ አካባቢን ማስዋብ ሀረር ላይ የውስጥ ለውስጥ መንገዶች የተሰሩት በሀረር ድንጋይ ተጠርበው ነው። ይህ ተግባር አዲሱ ግንባታ ከነባሩ ጋር እንዲጣጣም አድርጓል። ለአካባቢው ወጣቶችም የስራ እድል ፈጥሯል። በጥቂት ወጪ ብዙ ስራ ለመስራትም አስችሏል። የእውቀት ሽግግር እንዲኖር አድርጓል። ዘወር ዘወር ብለን መሬቱን እንየው። ለልማት የሚ ውል ብዙ ሀብት አለው። አስፈቶ ማሰብ ሀረር በቆዳ ስፋት ከብዙ ክልሎች ያነሰች ናት። ታሪካዊ ከተማ በመሆኗም የነዋሪዎች መጨናነቅና የቦታ ጥበት አለ። ጠባብን ቦታን የሚያሰፋው ሰፊ አመለካከት ነው። ሩቅን የሚያቀርበው አርቆ ተመልካችነት ነው። የሀረር የኮሪደር ልማት ሰፊ የሆነው በዚህ እይታ ነው። በዚህ እይታ የተሰሩ የእግረኛ መንገዶች፣ ፓርኮች፣ አንፊ ቲያትሮች፣ አረንጓዴ ስፍራዎች ወዘተርፈ አስደናቂ ናቸው። አስፈቶ ማሰብ ጥቂቱን ያበዛል፣ ሩቁንም ያቀርባል። እነዚህ ሁሉ ስራዎች ሀብት እንዲያመነጩ ምቹ ሆቴሎች ያስፈልጋሉ። ኢንቨስተሮችን ስቦና አበረታቶ ንግዱን ማቀላጠፍ ይገባል። በከተማ የተሰሩ ስራዎች ዘላቂ እንዲሆኑ በገጠሩ የልማት ትሩፋት ይበልጥ መስፋፋት አለበት። ዘመናዊ ግብርና ግብርናና የግብርና ተዋጽኦ ማቀነባበሪያዎች እንዲፈጠሩ እንጥጋ፣ የአካባቢያችንን ገበያዎች እናነቃቃቸው። ከዚህ ጎን ለጎን የህዝቡን የመለወጥ ፍላጎት የሰላም ፍላጎትና ታታሪነት እንደ ሀብት በመውሰድ ህዝብ የሚያረካ አገልግሎት እንስጥ። ሀረሮች በርቱ፣ ግን ገና ብዙ ይቀረናል ና ረክታችሁ እንዳትቆሙ ህዝብን እያወያያችሁና እያስተባበራችሁ ሀረርን ከዓለም ጋር ለማወዳደር እስክትችሉ ትጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጡ ግብረ መልሶች መሰረት ከሚጠበቅብን በላይ ለመስራት እንተጋለን ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪ ገለጹ። ርዕሰ መስተዳድሩ በሐረሪ ክልል እያስመዘገብን ላለነው የልማት ስራ የጠቅላይ ሚኒስትሩ ድጋፍና ክትትል አቅም ሆኖናልም ብለዋል። በአጠቃላይም በቀጣይ የተሰጡንን ግብረ መልሶች ተግባራዊ በማድረግ ከሚጠበቅብን በላይ ለመስራት ሌት ተቀን የምንተጋ ይሆናል ሲሉ በማህበራዊ ትስስር ገጻቸውም አስፈራዋል ለልማት ስራዎች ስኬት ከፍተኛ እገዛ ላደረገው ለክልሉ ህዝብም አመስግነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረር ከተማ እየተከናወኑ የሚገኙ የልማት ስራዎችን መጎብኘታቸው ይታወሳል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በክልሎች እየተከናወኑ የሚገኙ የልማት ስራዎች ላይ የሚያደርጉት ጉብኝትና የክትትል ስራ ህብረተሰቡን ለልማት ስራዎች ለሚያደርገው ተሳትፎ ተጨማሪ አቅም እንደሚፈጥር የሐረሪ ክልል ነዋሪዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ በሐረሪ ክልል እየተካሄዱ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። ትትና ተስፋዬ ዘገባውን አዘጋጅተዋለች። ተጨማሪውን የአብስራ አሰግድ ታቀርበዋለች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል እየተካሄዱ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ ሐረር ከተማ ሲገቡ ከፍተኛ አመራሮችና በርካታ የክልሉ ነዋሪ አቀባበል አድርጎላቸዋል። በወቅቱ አግኝተን ያነጋገር ናቸው። ነዋሪዎችም ጠቅላይ ሚኒስትሩ የሀገሪቱን ሁለንተናዊ ብልጽግናና ለማረጋገጥ በክልሎች እየተከናወኑ የሚገኙ የልማት ስራዎች ላይ የሚያደርጉት ተደጋጋሚ ጉብኝትና ክትትል ህዝቡ ለልማት ስራዎች እያደረገ ላለው ድጋፍ ተጨማሪ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 ሌላ ደግሞ አረንጓዴ አሻራዎቻችን በጣም እየተሰሩ ነው። ለዛ በጣም ጠቀሜታው የጎላ ነው ብዬ አስባለሁ። ክቡር ጠቅላይ ሚኒስትር ወደ ሰላምና የመቻቻል ከተማ በመምጣታቸው። ከፍተኛ ደስታ ነው የተሰማኝ። ለሁለተኛ ጊዜ ነው የመጡት። በእሳቸው ሀሳብ አመንጭ መትማ ኢትዮጵያ ወደ ታላቅነቷ እንድትመለስ ያደረጉ ታላቅ መሪ ናቸው። ምክንያቱም አንድ ፕሮጀክት አሁን በዚህ ከለውጥ በኋላ አንድ ፕሮጀክት ተጀመረ፣ አለቀን ነው የምትሰማው ማለት ነው። መጓተት የለም በተባለው ሰዓት ሌሊትና ቀን ተሰርቶ ሀገራችን ያለችበትን ታላቅነት ለማድረስ ትልቅ አስተዋጽኦ እያደረጉ ያሉ ክቡርና ታላቅ መሪ ናቸው ማለት ነው ለአፍሪካ፣ ለዓለም ምሳሌ የሚሆኑ መሪያችን ናቸው ማለት ነው። በክልሉ እየተከናወኑ ያሉ የልማት ስራዎች ተጠናክረው እንዲቀጥሉ እያደረጉት ያለው ድጋፍ አጠናክረው እንደሚቀጥሉም ያላቸውን ቁርጠኝነት ነዋሪዎቹ ገልጸዋል። ብዙ ለውጦች አሉ፣ ብዙ ትርፋቶችም አሉ። ኮሪደር ልማቱን እኛ በእውነት አንደኛ አስቀጣዮቹ እኛንን እሳቸው ቢጀምሩልንም የሀረሪ ክልል ደግሞ ቀጥሎበት ነገ ደግሞ ሲመጣ እየተለየ እንዲያይል ነው የምንፈልገው። በጣም ትልቅ እንትን ነው። በቃ ተያገርኩት። በርካታ ስራዎች ነው የተሰሩት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 አጥጋቢና አመርቂ ስራዎች ናቸው ማለት ነው። ውበቷን ወደ ነበረበት ውበቷን ሀረር ከስሟ የመቻቻል የመተባበር እንደመሆኗ መጠን እየተሰራ ያለው የኮሪደር ልማትም ማህበረሰቡ በመተባበር በጥሩ ደረጃ ላይ የሄደ ያለበትና ለውበቷ ጥሩ ስራ እየተሰራ ያለ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀረሪ ክልል እየተካሄዱ የሚገኙ የተለያዩ የልማት ስራዎችንም ጎብኝተዋል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድሬዳዋ ገቡ። በሌላ ዜና የአፍሪካ ኢኮኖሚ ኮሚሽን 57ኛው የሚኒስትሮች ጉባኤ አካል የሆነው የቴክኒክ ባለሙያዎች ስብሰባ በአዲስ አበባ መካሄድ ጀምሯል። ልንሽ መልስ ይህንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርበዋለች። የኢፌድሪ ጠቅላይ ሚኒስተር ዶክተር አብይ አህመድ ዛሬ ድሬዳዋ ገብተዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳ እንዲሁም ከፍተኛ የፌዴራል ሚኒስትሮች በዛሬ ዕለት ድሬዳዋ ከተማ ገብተዋል። ድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የድሬዳዋ አስተዳደር ከንቲባ አቶ ከድር ጆሀርን ጨምሮ ከፍተኛ የአስተዳደሩ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በድሬዳዋ የተለያዩ የልማት ስራዎችን ተዘዋውረው በመጎብኘት ላይ ይገኛሉ። የአፍሪካ ኢኮኖሚክስ ኮሚሽን ሃምሳ ሰባተኛው የሚኒስትሮች ጉባኤ አካል የሆነው የቴክኒክ ባለሙያዎች ስብሰባ በአዲስ አበባ መካሄድ ጀምረዋል። የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው በመድረኩ ላይ ባደረጉት ንግግር ኢትዮጵያ ለአፍሪካ ነፃ ንግድ ትግበራ ምሳሌ የሚሆኑ ተግባራትን ማከናወን መቻሏን ገልጸዋል። ኢትዮጵያ በቀጠናው በመሰረተ ልማትና በኃይል አቅርቦት ትስስር እያከናወነቻቸው ያሉትን ተግባራት ጠቅሰው ለአፍሪካ ነፃ የንግድ ቀጠና ስምምነት ትግበራ መፋጠን ቁርጠኛ መሆኗን አረጋግጠዋል። ጉባኤው የአፍሪካ ነፃ የንግድ ቀጠና ስምምነት ትግበራን ለማፋጠን አፋጸሙን የሚያለቁ ስትራቴጂካዊ እርምጃዎችን መቀየስ በሚል መሪ ሀሳብ እስከ መጪው ሰኞ ድረስ እንደሚካሄድ ተገልጸዋል። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎችን በማላመድ አረንጓዴ ልማትን ለመገንባት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ገለጹ። በኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎች ማስፈጸሚያ ረቂቅ ስትራቴጂ ላይ ውይይት ተካሂደዋል። በዚህ ወቅት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙስሜ የትራንስፖርት ዘርፉ አረንጓዴ ኢኮኖሚን ለመገንባት ወሳኝ መሆኑን ጠቁመው ለስኬታማነቱ ዘርፉን የታዳሽ ኃይል ተጠቃሚ ማድረግ አስፈላጊ እንደሆነም ጠቅሰዋል። ታዳሽ ኃይል የአየር ብክለትን ከመቀነስ ባለፈ ለነዳጅ የሚመጣ ህንፃውን ከፍተኛ ወጪ ለሌሎች መሰረተ ልማቶች ግንባታ ለማዋል ያስችላልም ያሉት ከተሞችን ጽዱና ስማርት ለማድረግ የጎላ ሚና እንዳለው ጠቅሰው ለዚህ ደግሞ የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪዎችን ማስፋፋት እንደሚገባም ተናግረዋል። ይህን ለማሳካት የሁሉንም ቅንጅት የሚጠይቅ ነውም ብለዋል። 1446 ኛው የሃጂ ኡምራ ጉዞ የምዝገባ ጊዜ እስከ መጋቢት 20 ቀን 2017 ዓ.ም መራዘሙን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የተራዘመው የምዝገባ ሂደት ከትላንት ጀምሮ እስከ መጋቢት 20 ቀን 2017 ዓ.ም እንደሚከናወን ነው የተገለጸው። ምዝገባው የተሰጠው የጊዜ ገደብ በቂ አለመሆኑ በህዝበ ሙስሊሙ ዘንድ ጥያቄ መቅረቡን ተከትሎ መራዘሙ ተገልጿል። ቀኑ የተራዘመው ፍላጎት ያላቸው ሀጃጆችን ለማስተናገድ በማለም መሆኑን የጠቆመው ምክር ቤቱ ሙስሊሙ ማህበረሰብ በተሰጠው ጊዜ እንዲመዘገብም ጥሪ የውጭ ዜና። ዩክሬን ከሩሲያ ጋር የቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። የተኩስ አቁም ስምምነቱ የዓለም ሀገራትን በሁለት የለየው ጦርነት ፋታ ይሰጣል ተብሎ ተስፋ ተጥሎበታል። ባህር ጠንክር የዩክሬን ፕሬዝደንት ቭላድሚር ዜሌንስኪ ከሳውዲ አረቢያ ልዑክ አልጋወራሽ መሐመድ ቢን ሰልማን ጋር ተወያይቷል። በጅዳ በተካሄደው ምክክር ልዑል አልጋወራሽ ሪያድ ዩክሬኑን ጦርነት እንዲቆም እና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳውዲ ብሔራዊ ዜና ወኪል ዘግበዋል። ሳውዲ የዩክሬን ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግም ቆይታለች። ሞስኮና ኪየቭ በርካታ የጦር ምርኮኞችን እንዲለዋወጡ ከመስማማት ባለፈም በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓም ይታወሳል። ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸው አይዘነጋም። በዛሬው ዕለትም ዳግም የአሜሪካና የዩክሬን ከፍተኛ ባለሥልጣናት የሚመክሩበት መድረክ አዘጋጅታለች። የዩክሬን ፕሬዝደንት ባለፈው ወር በነጩ ቤተ መንግስት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በጊዜያዊነት አቋርጣለች። ከሳተላይት ምስሎች የሚገኙ መረጃዎችም ለኬቭ እንደማታጋራ ገልጻለች። በሳውዲ የአሜሪካና የዩክሬን ምክክር ፕሬዚደንት ዘለንስኪ አይሳተፉም። የውጭ ጉዳይና የመከላከያ ሚኒስትሮቻቸውን ጨምሮ አራት ከፍተኛ ባለስልጣኖቻቸውን ልከዋል። አሜሪካም በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮና ሌሎች አመራሮች ትወክላለች። የትራምፕ የመካከለኛው ምስራቅ መልክተኛ ስቲቭ ዋትኮፍ ከፎክስ ኒውስ ጋር ባደረጉት ቆይታ ጫና የበረታባቸው ዘለንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማደም ስምምነቱን ሊፈርሙ እንደሚችሉ ተናግረዋል። ፕሬዚደንት ትራምፕ አሜሪካ በሶስት ዓመት ውስጥ ለዩክሬን ያደረገችውን 3 50 ቢሊዮን ዶላር በላይ ድጋፍ ኬፍ በማድን ሀብቷ ልትመልስ ይገባል ማለታቸው ይታወሳል። ከዋሽንግተን ጋር ግንኙነቷን ለማደስ ንግግር የጀመረችው ሞስኮ በኬቭ ላይ የተጠናከረ የሚሳይል እና ድሮን ጥቃት መፈጸሟን የቀጠለች ሲሆን ተጨማሪ መንደሮችንም መቆጣጠሯን አስታውቃለች። ባለፈው ሳምንት ብቻ 870 የድሮን እና ከ80 በላይ የሚሳይል ጥቃቶችን አድርሳለች የሚሉት ፕሬዚደንት ቮሎዲሚር ዜሌንስኪ ጊዜያዊ ተኩስ ማቆም ስምምነቱ የብስም ብቻ ሳይሆን የአየርና ባህርን ሊያካትት ይገባል ብለዋል። ክሬምሊን ግን በፈረንሳይና በብሪታንያ የቀረበውን ጊዜያዊ የተኩስ አቁም ምክረ ሀሳብ ለኬቭ ብቻ መግዣ ነው በሚል ተቃውሞታል። ቀደም ሲል የሄደውን ዜና ዝርዝር ያቀረበልንም ምስጋናው ኃይሉ ነበር። የዩኤስ አይዲ ሰራተኞች ሚስጥር የያዙ የወረቀት መረጃዎች እንዲያቃጥሉ ትዕዛዝ መሰጠቱ ተነገረ። የአሜሪካ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ለቀረበለት ጥያቄ ምላሽ አልሰጠም። ባህር ጠንክር ተጨማሪውን ያቀርበዋል። የአሜሪካ ዓለም አቀፍ የልማት ድርጅት ዩስኤድ ሰራተኞች ሚስጥራዊ መረጃ የያዙ ወረቀቶች እንዲቃጠሉ ትዕዛዝ እንደተሰጣቸው ተነገረም። ይህ ትዕዛዝ መሰጠቱ ሰራተኞች ግራ ያጋባ ሲሆን ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለውን ግምትን ያጠናክረ ይሆናል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪካ ዋይካር ለሰራተኞቻቸው በላኩት ኢሜልም ከዋሽንግተን ቢሮ ሚስጥራዊና ግላዊ መረጃዎችን በማስወገዳቸው ምስጋና አቅርበዋል። ሰራተኞቹ አንድ ቀን ለሚወስድ የመረጃ ማጽዳት ስራ በቢሮው ደጃፍ አቅራቢያ የሚገኙም ትእዛዝ ማስተላለፋቸውን ኢሜላቸው ያሳያል። የምትችሉትን ያክል ዶክመንት ቅደዱ፣ ቀጥሎ አቃጥሉ ይላሉ ጸሐፊው የላኩት መልእክት። ኢሜሉ ሰራተኞች ሚስጥራዊ መረጃ የያዙ ከረጢቶች ላይ በማይጠፋ ማርክ ሰክሬት ና ዩኤስኤድ ባዮ ብለው እንዲጽፉም ያዛል። ቢቢሲ የኢሜሉን ቅጂ የተመለከተ ሲሆን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ጉዳዩንም ዘግቦታል። የአሜሪካ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ ለቀረበው ጥያቄም ምላሽ ከመስጠት ተቆጥበዋል። የአሜሪካ የእርዳታ ድርጅት ያቃጠላቸው መረጃዎች ቅጂ አስቀምጦ እንደሆነ እስካሁንም ግልጽ የሆነ ነገር የለም። ዘአሜሪካ ፎሬን ሰርቪስ አሶሽትድ የተባለው የዩስኤድ ሰራተኞች ማህበራዊ ወረቀቶችን እንደተነገራቸው መረጃው እንዳለ የማህበሩ ቃል አቀባይ ኒኪ ጋመር ለመገናኛ ብዙሀን ተናግረዋል። የትራምፕ አስተዳደር ዩስኤድን በማፍረስ ምክንያት ክሶች የቀረቡበት ሲሆን በርካታ ማህበራት፣ መንግስታት የእርዳታ ድርጅቶች የመዝጋት ስልጣን የለውም ሲሉም ይከራከራሉ። ትራምፕ ባለፈው ጥር ወር ስልጣን ላይ ሲመጡ ነው የእርዳታ ድርጅቱ እንዲፈርስ ትእዛዝ ያስተላለፉት። የድርጅቱ ሰራተኞች ማህበራት የሀገሪቱ ህግ ለግልጽነትና ተጠያቂነት ሲባል የመንግስት ስራዎች በቅጂ እንዲቀመጡ የሀገሪቱ ህግ ያዛል በማለት የሴድ ድርጊት ህግ የጣሰ ሊሆን ይችላል ሲሉም አስጠንቅቀዋል። በመጨረሻም ስፖርት ኢትዮጵያ መድንና ወላይታ ድቻ ተጋጣሚዎቻቸውን አሸነፉ። በሌላ ዜና በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ፒኤስጂ ሊቨርፑልን በመለያ ምት 4 ለ 1 በማሸነፍ ሩብ ፍጻሜውን ተቀላቅሏል። ሲሳይ ዘሪሁን ተጨማሪ ስፖርታዊ ዘገባዎችን ያቀርብልናል። በኢትዮጵያ ፕሪምየር ሊግ 22ኛ ሳምንት መርሃ ግብር ኢትዮጵያ መድን ኢትዮጵያ ንግድ ባንክን ሁለት ለአንድ በሆነ ውጤት በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግበዋል። ቀን ዘጠኝ ሰዓት በተደረገው ጨዋታም ኢትዮጵያ መድን ኢትዮጵያ ንግድ ባንክን አስተናግዶ ሁለት ለአንድ በሆነ ውጤት አሸንፏል። የኢትዮጵያ መድንን የማሸነፊያ ግቦች አለንካይዋና አቡበክር ሳኒ ሲያስቆጥሩ፣ ንግድ ባንክን ከሽንፈት ያልታደገች ብቸኛ ጎል ደግሞ ኪቴካ ጅማ ከመረብ አሳርፏል። በሌላ የሊጉ ጨዋታዎች ምሽት 12 ሰዓት ላይ ስል ሲካሄዱም ላይታዲቻ ወልዋሎ አዲግራት ዩኒቨርሲቲ ሲቲን አንድ ለዜሮ በሆነ ውጤት ተረቷል። የወላይታ ዲቻ ማሸነፊያ ግብ ደግሞ ለማደኛው ካርሎስ ዳምጠው ከመረብ ማሳረፍ ችሏል። የጥናነቦቹ ማሸነፋቸውን ተከትሎ ሶስተኛ ድላቸውን ማሳካት ችሏል። በሊጉ ግርጌ የተቀመጠው ወልዋሎ አዲግራት ዩኒቨርሲቲ በበኩሉ በውድድር ዓመቱ 13ኛ ሽንፈቱ ሆኖ ተመዝግቧል። ፕሪሚየር ሊጉን የኢትዮጵያ መድን በአርባ አንድ ነጥብ በአንደኝነት እየመራ ይገኛል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ተጠባቂ መርሃ ግብር ምሽት አራት ሰዓት ላይ ሲከናወን ፓሪስ ሴንት ጀርመን ሊቨርፑልን በመለያ ምት በማሸነፍ ሩብ ፍጻሜውን ተቀላቅሏል። የፔስጂው ግብ ጠባቂ ጂያሎጂ ዶናሩማ ኮከብ ሆኖ ባመሸበት ጨዋታ ሁለት መለያ ምቶችን ዓመቶችን ማዳን ችሏል። በሊቨርፑል በኩል ዳርዊን ኑኔዝ እና ከርቲስ ጆንስ የመለያ ምቱን መጠቀም ሳይችሉ የቀሩ ተጫዋቾች ናቸው። ቀደም ሲል በመጀመሪያው ዙር 1 ለ0 ሊቨርፑል ከሜዳው ውጪ 1 ለ0 አሸንፎ የተመለሰው ሊቨርፑል በሜዳው የ1 ለ0 ሽንፈትን ቀምሶ አቻ መሆናቸውን ተከትሎ ወደ ፍጹም ቅጣት ምት ያመሩ ሲሆን ፓሪስ ሳንት ጀርመኖች በፍጹም ቅጣት ምት አሸንፈው ወደ ሩብ ፍጻሜውን አልፈዋል። በመደበኛው ጨዋታ ክፍለ ጊዜ ፒኤስጂ ቦስማን ዴምቤሌ ግብ 1 ለ0 ማሸነፍ ችሎ ነበረም። በሩብ ፍጻሜው ፒኤስጂ ካስቶን ቪላና ከክለብ ብሩጅ አሸናፊን የሚገጥም ይሆናል። በሌላ ቀደም ብሎ በተካሄዱ ጨዋታዎች ባርሴሎና ቤኔፊካን በማሸነፍ ሩብ ፍጻሜውን ተቀላቅሏል። የካታላኑ ክለብ ባርሴሎና ከቤኔፊካ ጋር ያደረገውን የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ሶስት ለአንድ በሆነ ውጤት አሸንፏል። የባርሴሎና የማሸነፊያ ግቦች ደግሞ ራፊና ሁለትና ላሜን ያማል አንድ ሲያስቆጥሩ ለቤኔፊካ ብቸኛዋን ግብ የቀድሞው የማንቸስተር ሲቲ ተከላካይ ኒኮላስ ኦታሜንዲ ያስቆጥሯል። ባርሴሎና ጨዋታውን በደርሶ መልስ ሶስት ለአንድ በማሸነፍ ሩብ ፍጻሜውንም መቀላቀል ችሏል። በጨዋታው የ17 ዓመቱ ተጫዋች ላሜን ያማል በአንድ የቻምፒየንስ ሊግ ጨዋታ ጎል አስቆጥሮና አመቻችቶ ያቀበለ በዕድሜ ትንሹ ተጫዋች መሆን የቻለ ሆኗል። ራፊና በዘንድሮ የውድድር ዘመን 11ኛም የቻምፒየንስ ሊጉን በማስቆጠር ኮከብ ግባ ግቢነቱን እየመራ ይገኛል። ባርሴሎና ማለፉን ተከትሎ በሩብ ፍጻሜው የፖርሻ ዶርትመንድና ሊልን አሸናፊም የሚገጥም ይሆናል። በሌላ የቻምፒየንስ ሊጉ ጨዋታዎች ባየር ሙኒክ ባየር ሊቨርኩሰንን አስተናግዶ በድምር ውጤት አሸናፊ ሆኗል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተተላሹ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ